ዛሬ እንግዲህ በጣም ደስ ብሎኛል። ኢቃማ አሰርቻለሁ፣ ባለ ኢቃማ ሁኛለሁ። እንዴት እንዳሰራሁኝ ስንት እንደወሰደ ፕሮሰሱ ምንድን ነው የሚለውን ቀጥታ ወደ ቪዲዮ ወስዳችኋለሁ። ቪዲዮውን በትዕግስት ተከታተሉ። አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናላችን ቤተሰቦች እንዴት ናቸው? እንዲሁም ክርስቲያን ወንድሞቼን ሰላም ብያለሁኝ። ለቻናሉ አዲስ የሆናቸው ቻናሉን ሰብስክራይብ በማድረግ የደወል ምልክቷን አውል በማድረግ ቤተሰብ ይሁኑ። ዛሬ እንግዲህ እኔ በአዲስ ነገር መጥቻለሁኝ። እሱ ምንድን ነው ለእናንተ ይጠቅማል ብዬ ባ ያሰብኩት ሰሞኑን እየተናፈሰ ባለው መረጃ ላይ ባለው ወሬ ላይ ይ እንግዲህ መረጃ ያልሰጣችሁ ነው። አምኖ መቀበል የእናንተ ፈንታ ነው፣ አምኖ አለመቀበልም እንደዛው የእናንተ ፈንታ ነው ማለት ነው። ሀባይብ እንግዲህ ሰሞኑን ኢቃማ ተፈቀደ ተብሎ ኢቃማ ለሌለው ሰው ማለት ነው። አዳሜ ው ተነስቷል ማለት ነው ለማሰራት። ነገር ግን ያ ማለት ሁሉም ሰው ባለ ኢቃማ ይሆናል ማለት አይደለም። እኔ ምሳሌ እኔ ሳልሆን እኔ የቅርብ ቤተሰብ ኢቃማ አሰርቶ ማውቀዋለና ምንድን ነው ያስከፈላቸው ለሚለው እሱን እነግራቸዋለሁ ማለት ነው። መጀመሪያ የሚያስፈልገው ትክክለኛ የሚያስፈልገው ሳኡዲ አረቢያ ስትገቡ መጀመሪያ ስንገባ፣ ወደ ሳዑዲ ስንገባ ፓስፖርት ይዘን ኢቃማ ቪዛ ተልኮልን ነው አደለም የምንመጣው። ስለዚህ ያ የገባንበት የፓስፖርቱ የመጀመሪያው ድኩል የተመታበት ይሄን ነው፣ የውስጡ እንግልጭ ማንት ማለት አይጠበቅብኝም። እሱ ያስፈልጋል። ይህን ምሳሌ ይሄ የመጀመሪያ ነው። እኔ አሁን ኢቃማ ባይኖረኝ ይሄ ያስፈልገኛል ማለት ነው። ሀባይ ይሄ ይሄ ሁሉ የሚቀርና ይሄ እኔ አሁን ያው ሶስት ፓስፖርት አለኝ ማለት ነው። ነገር ግን ይሄ ሁሉም ቀርቶ ይሄ ያስፈልገኛል። ይሄ ያልታደሰ ፓስፖርት ራሱ ቢሆን በአጭር ቀን ውስጥ ፓስፖርቱ ይታደሳል ማለት ነው። ችግር የለውም። አንድ ይሄ ያስፈልጋል። ሁለተኛ ደግሞ ከጠለብ ጠፍታችሁ ከሆነ ይሄ ፓስፖርቱ ከሌላችሁ ቁጥሩ የፓስፖርት ቁጥራችሁ አስፈላጊ ነው። እንደገና ደግሞ ይሄ ኢቃማችሁ አስፈላጊ ነው። ኢቃማውም ከሌለ የኢቃማ ቁጥሩ ማለት ነው። የኢቃማ ቁጥሩ ካላችሁ በዛ ፕሪንት ተደርጎ ይሳባል ማለት ነው። ከዛም በኋላ መጀመሪያ እንግዲህ የሚያስፈልገው እዛ ሀገር የኖራችሁ ታውቃላችሁ፣ ከፊል ያስፈልጋል። ከፊል ያስፈለገ ማለት ደግሞ ትክክለኛ በተለይ የመዳም ቅመሞች እንዳትበሉ። ኢቃማ ማለት ኢቃማ ማለት ቅያማ በሉት በተዘዋሪ ማለት ነው። ስለዚህ እንዳትሸወዱ። የምሰሩባቸው ሰዎች ሀታ በተሻ ያኔ ቀነስ ባለ ደመወዝን ቢሆን እነሱ ከፊል ሆነው ምክንያቱም ባህሪያቸውን ታውቃላችሁ ከፊል ሆነው ኢቃማችሁን የሚያሰሩላችሁ ከሆነ ኦኬ። አለበተቀረ ግን ከውጭ እከሌ ያሰረልሃል እከሌ ደህና ሰው ነው፣ እከሌ ደህና ሰው ነው ተብሎ እስከ ዛሬ ምሳሌ አስራ አንድ አመት አስራ ሁለት አመት የኖራችሁ የመደም ቅመሞች ማለት ነው እየሰራችሁ ለኢቃማ ብቻ ነው የምታውሉት። ይሄንን ወቁ ከፊል ከያዛችሁ በኋላ የምሰሩበት ቤት ምሳሌ እኔ አሁን ሴትዮ ከፊል ልሆነች ብትለኝ ይሄ ፓስፖርት ያስፈልገኛል። ይሄ እቃማዬን ይዤ ጠፍቼ ከሆነ እቃማ ያስፈልገኛል። ካልሆነ ደግሞ የእቃማዬ ቁጥር እሱ ያስፈልገኛል ማለት ነው። ይሄንን ይዤ እኔ ሴትዮ ከፊል ከሆነችኝ ስድስት አመት ከሆነኝ ከጠለብ ቦታ ተጠፋሁኝ፣ የስድስት አመት ቃራማ በ600 ብር ታስቦ ይከፈላል። ተንደገና ደግሞ አንድ የተናዙል አድርጋችሁ ወደ ሁለተኛ ተናዙል የምታደርጉ ከሆነ 2000 ብር ይከፈላል። ወደ ሶስተኛ የምትሄዱ ከሆነ አራት ሺ ብር ይከፈላል። የሚከፈለው ይሄ ነው። እነሱ ቤታቸው ቁጭ ብሎ አብሽር ወይም ነፋዝ የሚባል አፕሊኬሽን አለ። ያንን ተጠቅሞ የቤታቸው ቁጭ ብሎ ኢቃማችሁን ማሰራት ይችላሉ። ስለዚህ የመዳም ቅመሞች እንዳትሸወዱ። ዝም ብሎ ማንም አረብ ተነስቶ ከፊል ልሆናችሁ ስላላችሁ ብቻ እዛ ሂዳችሁ ብራችሁን ከፍላችሁ ኢቃማ ብታሰሩ ነገ ተነገ ወዳ ዙሮ ቂያማ ነው የሚሆንባችሁ። ስለዚህ በደንብ እሰቡበት እላቸዋለሁ። ሀባይብ በእርግጥ ጥሩ ነው። ቻንሱ ይሄንን ላገኘው ሰው ይሄ ፓስፖርት ያለው ድኩልያ ፓስፖርት ያለው ሰው የታደሰ ማለት ነው። ታሳድሳላችሁ በአሁኑ ይሄ ቁጥሩን ያለው ሰው አረቦቹ የምሰሩባቸው አረቦች መልካም ሰዎች ከሆኑ እነሱ ከፊል ከሆናችሁ ቻንሱ በጣም አሪፍ ነው። ተጠቀሙበት ማለት ነው ውዶቼ አለበት ተቀረ ግን እውነቴን ነው የምላችሁ። እንደገና ታለቅሳላችሁ ማለት ነው። ስለዚህ እንግዲህ እድሉን ተጠቀሙበት። ሌላው ደግሞ በኡምራ የመጣ ይሄ በባህር የመጣው ይሄን ይሄንን አያጠቃልልም ተብሏል። ጥንቃቄ አድርጉላችኋለሁ። ይሄ እኔ የማካፍላችሁ ትክክለኛ መረጃ ነው። እንግዲህ አምኖ መቀበል አምኖ አለመቀበል የእናንተ ፈንታ ነው እላችኋለሁኝ ሀባይብ። እኔ እንግዲህ ይሄው ሳውዲ ከመጣሁ ሶስት ፓስፖርት አሳደስኩኝ ማለት ነው። ይሄ የመጨረሻው አሁን ቅርብ ጊዜ ነው የታደሰው። ተቅሪበን አመት ሆነው መሰለኝ እሱ አለ። ይሄው ሶስቱም አለ ማለት ነው ውዶች። ፓስፖርት በእርግጥ አስፈላጊ ነው፣ ሀገራችንም ላይ ቢሆን እንደምታውን ነው። እዚህም ደግሞ ከስንት ዓመት በፊት ፓስፖርት አውጡ ምናምን ተብሎ ወከባ ተፈጥሮ ነበረ። ግን ያገኘም አለ ያላገኘም እናማ የመዳም ቅመሞች ቻንስን ተጠቀሙ። እኔ መቼም ለእናንተም አልሆነው የለኝም። ይኸው የራሴን ይዤ እንደገና ደግሞ የቅርብ ቤተሰብ በእኛው ጀማ ያሰራች ስላለች ከሱ አንጻር ነው ይሄንን ላካፍላችሁ የወደድኩት። ማሮቼ ይሄን ይመስላል። የመዳም ቅመሞች አደራ ምላችሁ ተጠንቀቁ፣ በዱርዬ ብራችሁ እንዳትበሉ። ብሩን ብቻ አንቺ ላኪው እኔ ያሰራልሻለሁ፣ ፕሪንት አድርጌ አወጣልሻለሁ፣ ማለጎቴ ማለጎቴ ብለው ብራችሁን አፈፍ እንዳያደርጓችሁ ተጠንቀቁ እላችኋለሁ። አባይብ የመዳም ቅመሞች እንደነገርኳችሁ የምሰሩባቸው አረቦች ካሰሩላችሁ ሶስት አመት ሁለት ዓመት አራት አመት የቆያችሁባቸው አረቦች መቼም ያን ያክል የከፋ ችግር ያመጣሉ ብዬ አላስብም። ምናልባት እንደ ችግር አደረሱ ተብሎ ራሱ ከታሰበ ምንድን ነው የሚያደረጓችሁ? አሁን ምሳሌ በብዙ ብር ከተነጋገራችኋቸው ያው ትንሽ ሲቆዩ ተገልብጠው ተንደገና ደሞዝ ቀንሱ ልሏችሁ ይችላሉ። ሌላ ምንም አያደረጓችሁም። ስሰሩባቸው የኖራቸኋቸው አረቦች ምንም አያረጓችሁም። እኔ ምሳሌ አልሐምዱሊላህ ስመጣ በፍሪ ቤዛ በውጭ መጣሁኝ ወዲያውኑ ተናዙ ላደረግኩኝ ወደ ሴትዮ ይኸው እስካሁን ድረስ ደመወዝ ጨምሮ ሳልተጨምሮልኝ በቃ እንደ ልቤ እንደ ቤቴ ሁኜ እየኖርኩኝ ነው ማለት ነው ውዶች። ስለዚህ አማና ያስፈልጋል። አረቦች ደግሞ ታውቃላችሁ ከስንት አንዶቹ ናቸው እንጂ የሚታመኑት። አረቦችን ማመን በጣም ከባድ ነው። እና የመዳም ቅመሞች ብራችሁን እንዳትበሉ። ብዙ ሰው አሁን በዚህ በኢቃማ መሆን ግማሹ አስር ሺ ብር የሚላለ በኮሜንት ስናይ ስምንት ሺ ብር ወስድብኛል፣ ዘጠኝ ሺ ብር አስር ሺ ብር ይላል። ዛሬ ዘጠኝ ሺ ብር አስር ሺ ብር ካላችሁ አገራችሁ ገብታችሁ የራሳችሁን ስራ መስራት ትችላላችሁ። ግዴታ ለኢቃማ ይህንን ከፈላችሁ ማለት ማለት ኢቃማው ደግሞ ነገ ተነገ ወዲያ እናንተ ጋር ላይ ይቆይ ይችላል፣ አይታወቅም። በተለይ እንደነገርኳችሁ መዳም ቤት ከፊሎች መዳም የምሰሩባቸው ሰዎች ከፊል ካልሆናችሁ እርግጠኛ ነኝ በውጭ ከፊል የሚሆናችሁ ሰዎች ብር ፈልገው ነው ሲጀምር። አሁን ከፊል ሊሆናችሁ የሚችሉት ያ ማለት ምንድነው? ስታሳድሱ ኢቃማ ማሳደሻዋ 600 ብር ብቻ ናት። ያችን ስድስት መቶ ብር ብቻ አይደለም እነሱ የሚቀበሏችሁ። ወይ 800 ማን ነው ወይ 4000 ብር ሊሏችሁ ይችላሉ? ወይ 5000 ብር ሊሏችሁ ይችላሉ። ዝቅተኛው 4000 ብር ነው የሚጠልቧችሁ። ከፍተኛ ውስጥ እስከ 5000 ብር እስከ 7000 ብር የሚጠልባ አረብ አውቃለሁኝ። እኔ እኔ ግን ለራሴ ቃማ ያን ሳሳድሳ 600 ሪያል ከፍዬ ነው መክተብ ምናሳድሰው። ስለዚህ በኋላ እንዳትጎዱላችኋለሁኝ። ውዶቼ በተረፈ እንግዲህ ቪዲዮ እንደወደዳችሁ ተስፋ አድርጋለሁኝ። ላይክ አድርጉ፣ ሸር አድርጉ፣ እንዲሁም ቻናሌን ሰብስክራይብ አድርጉ። ማሮቼ በሌላ ቪዲዮ እስከምንገናኝ ባይ ባይ።